አርብ የሚፀለይ አምላክን በድንግልና የወለደች የእመቤታችን የቅድስት ድንግል ማርያም ምስጋና ከሴቶች ተለይተሽ የተባረክሽ ነሽ። የማሕፀን ሽንፍሬ የተባረከ ነው። ያለ እርኩሰት አምላክን የወለደች ድንግል ማርያም ሆይ እውነተኛ ፀሐይ ከአንቺ ወጣልን። ጌታ ተወለደልን፣ በክንፈ ረዲኤቱም አቀረበን። እርሱ ፈጥሮናልና፣ ቅድስት ሆይ ለምኝልን። አምላክን የወለድሽን እመቤታችን ሆይ የብርሃን እናት ነሽና፣ አንቺን ብቻሽን በክብር በምስጋና እናገንሻለን። የተባረክሽ አንቺ ከመላእክት ትበልጫለሽ፣ ከደቂቃ አዳምም ትበልጫለሽ፣ ከሀሳቦች ሁሉ ትበልጫለሽ። ገናንነትሽ መናገር የሚቻለው ማን ነው? አንቺን የሚመስል የለምና ማርያም ሆይ መላእክት ያገኑሻል፣ ሱራፌልም ያመሰግኑሻል። በኪሩቤል እና በሱራፌል ላይ አድሮ የሚኖር ጌታ መጥቶ በማኅፀንሽ አድሯልና፣ ሰውን የሚወድ እርሱ አቀረበን። ክብርና ምስጋና ያለው እርሶ የእኛም ሞት ተቀብሎ የእርሱን ህይወት ለእኛ ሰጠን። ቅድስት ሆይ ለምኝልን። የደናገል መመኪያቸው አምላክን ያለሽ ድንግል ማርያም ሆ የተባረክሽ ነሽ። የማኅፀንሽን ፍሬ የተባረከ ነው። ከዓለም በፊት የነበረ እርሱ ሰው ሆኗል እና ከአንቺ ተወለደ፣ ስጋችን እነሳ ተዋሃደ መንፈስ ቅዱስንም ሰጠን በቸርነቱ ብዛት መሳዮቹ አደረገን። ጸጋና ክብርን ከተቀበሉ ብዙ ሴቶች አንቺ ትበልጫለሽ አምላክን የወለድሽ ማርያም ሆይ ልዑል እግዚአብሔር ያደረብሽ የከተመብሽ ረቂቅ ከተማ ነሽ። በኪሩቤልና በሱራፌል ላይ የሚኖረው ጌታን በመሀል እጅሽ ይዘሸዋልና፣ በቸርነቱ ብዛት ስጋዊ ፍጥረቱን ሁሉ የሚመግበው እርሱ ጡትሽን ይዞ ጠባ። ይኸውም ሁሉን የሚያድን አምላካችን ነው። ለዘላለሙ ይጠብቀናል። እንሰግድለትና እናመሰግነው ዘንድ እርሱ ፈጥሮናልና። ቅድስት ሆይ ለምኝልን። ድንግል ማርያም የሽቱ መኖሪያና የሕይወት ውሃ ምንጭ ናት። የማህፀኗ ፍሬ ሰውን ሁሉ አድኗልና ከእኛም ምርግማን እናጠፋለን። በመካከላችንም ሆኖ በመስቀሉ አስታረቀን። በልዩ ትንሣኤውም ሰውን ዳግመኛ ወደ ገነት መለሰው። ቅድስት ሆይ ለምኝልን። ንጽሕት ድንግል ማርያም የታመነች አምላክን የወለደች ናት። ለሰዎች ልጆችም የምህረት አማላጅ ናት። ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ክርስቶስ ለምኝልን። ቅድስት ሆይ ለምኝልን። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩ ቅድስት ድንግል ሆይ ሰላምታ ይገባሻል ብሎ አክብሮ ከነገረኝ ነገር በቀር ምንም ምን ሌላ የማውቀው እንደሌለኝ እግዚአብሔር ያውቃል አለች። የማይቻለው እንቻልሽ የማይወሰነውንና ምንም ምን የሚወስን የሌለውን ወሰንች። በክብር ሁሉ ላይ ጸጋኔ ተመላሽ ሆይ ምስጋናሽ ይበዛል፣ ክብርሽም ፍጹም ነው። የአብቃል ቃል ማደሪያ ሆነሻልና የክርስቲያን ወገኖቻቸው ምዕመናንን የምታሰባስቢያቸውና ማህያዊ የሚያድኑ ለሆኑ ለስላሴ ሰጊደ መስገድን የምታስተምሪላቸው ሰፊ መጋረጃ አንቺ ነሽ። ሙሴ ያየውን የእሳት አምድ የተሸከምሽ አንቺ ነሽ። ይኸውም መጥቶ በማህፀንሽ ያደረ እግዚአብሔር ልጅ ነው። ሰማይና ምድር ለፈጠረ ጌታ ማደሪያ ሆንሽ። ዘጠኝ ወር በማህፀንሽ ተሸከምሽው። ሰማይና ምድር ለማይወስኑት የታመንሽ አንቺ ነሽ። ከምድር ወደ ሰማይ ለማድረግ መሰላል ሆንሽ። ብርሃንሽ ከፀሐይ ብርሃን ይበልጣል። ቅዱሳን በፍጹም ደስታ ያዩት ኮከብ አንቺ የተወለደ ምስራቅ አንቺ ነሽ። ያውም በጣርና በምትወልድ ዘንድ በሔዋን የፈረደባት ነው። አንቺ ማርያም ግን ጸጋን የተመላሽ ሆይ ደስ ይበልሽ የሚል ቃልን ሰማሽና መጥቶ ያዳነን ፍጥረት ሁሉ ገዢ የሆነ ንጉስን ወለድሽልን። መሀሪ ነው፣ ሰውንም ወዳጅ ነው። ስለዚህ ማርያም ሆይ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ እግዚአብሔር ካንቺ ጋር ነው እና ደስ ይበልሽ እያልን መልአኩ ገብርኤል እንዳመሰግነው እናመሰግንሻለን። ቅድስት ሆይ ለምኝልን። ይዌድስዋ መላእክት መላእክት ማርያምን በመንጦ ላይቶ ውስጥ ያመሰግኗታል። አዳስጣዋል ጣዋል አንቺ ምስጋና ይገባሻል እያሉ መልአክም ማርያምን ቃልን ተቀበይ አላት። ከአንቺ ዘንድ ይመጣልና በማዕፀንሽም ያድራል እንዴት ከድሃ ቤት አደረ እንደ ምስኪን ከሰማያት ሰማያት ወርዶ የእርሷን ባህሪ ባህሪ አድርጎ ተወለደ። በስድስተኛው ወር ቅዱስ ገብርኤል መላክ ከእግዚአብሔር አብ ዘንድ ተላከ ከአንዲት አገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ የዚህች የድንግል ስሟ ማርያም ነው። መልአኮ ደርሷ ገብቶ እንዲህ አላት፣ ደስታ ይገባሻል እግዚአብሔር ከስጋሽ ስጋ ከነብሰሽ ነብስ ነስቶ ከአንቺ ሰው ሆኗልና ከሴቶች ልቅ አንቺ ብርክት ነሽ። ቃሉ አነጋገር አይ የታደነገጠች እንዲህም አለች፣ እንዲህ ያለ የምስጋና ጅመንሸ ይደረግልኛል። መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትና አግኝተሻልና እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም የዳዊት የአባቱን ዙፋን ይሰጠዋል። እርሱም በያቆብ ወገን ለዘላለሙ ይነግሳል፣ መንግስቱም አያልፍም። ማርያም መልአኩ እንዲህ አለችው ይህ ነገር እንደምን ይሆንልኛል? ይዘህ ያምር ብእሴ መልአኩ ምንድ ያላት መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለሽ ካረጀሽ በኋላ ጸነሰች፣ ልጅም አገኘች። እነሆ ስድስት ወር ሆነ መካን ሲሏት፣ ለእግዚአብሔር የሚሳነው ነገር የለምና። ማርያም መልአኩን እንደ ቃልህ ይደረግልኝ፣ እኔ ለእግዚአብሔር ባርያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል አንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል። ቅድስት ነሽና ምስጋና ይገባሻል። የመለኮት ማደሪያ ነሽና ምስጋና ይገባሻል። የተሸለምሽ ድንኳን ነሽና ምስጋና ይገባሻል። የመላእክት እህት፣ የሕዝብ ሁሉ እናት ነሽና ምስጋና ይገባሻል። የሁሉ እመቤት ማርያም ምስጋና ይገባሻል። የሁሉ ፍቅረኛ ማርያም ምስጋና ይገባሻል ለወሉ ማደሪያው ትሆኚ ዘንድ መርጦሻል እና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ፣ ምስጋና ይገባሻል። ጎኖችሽ በወርቅ መልሟል የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ላንቺ ምስጋና ይገባሻል። ከፀሐይ ሰባት እጅ የምታበሪ ክብርሽ ከአድባራት ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ላንቺ